ኢየሱስ ክርስቶስ በመስቀል ሕይወቱን ሲያሳልፍ በተለይ ተጥሎ ለነበረው አዳምና ለመላው ሕዝብ የከፈለው ዋጋ አስተምህሮ በሕይወታችን እንደምን ነው የሚገለጠው የሚሉ ጥያቄዎች ብዙ ጊዜ ይነሳሉና ከዚሁ ጉዳይ ጋር ተያይዞ ተጨማሪ ምላሽና ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቦሌ ሆህተት ብርሃን ቅድስት ማርያም ካቴድራል ሰባኪ ወንጌል ዲያቆን ዘላለም ታዬ በቀጥታ መስመራችን ናቸው። ከእሳቸው ጋር ቆይታ እናደርጋለን። መምህር ለጊዜዎት አብዝተን ነው የምናመሰግነው። ቀደም ሲል ኢየሱስ ክርስቶስ ፍቅርን የሰው ልጅ ገንዘቡ ያደርግ ዘንድ በምግባር ስለ መግለጡ እያነሳሳን ቆይተናል። በዘገባዎቻችንም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ የሚነሳው ጉዳይም ከዚህ ጋር እንደተያያዘ ገምታለሁ እና ለመሆኑ ፍቅርና ክርስትና ክርስትናና ምግባር ምንና ምን ናቸው በኦርቶዶክስ ቤተ ክርስቲያን አስተምህሮ የሚለው እናንሳ እንዴት አመሻችሁ ይሰማል ይቀጥሉ ይሰማል እንዴት አመሻችሁ ለመላው ለኦርቶዶክስ ተዋህዶ አማንያን በሙሉ እንኳን ለጌታችን ስቅለት በሰላም በጤና ሁላችንን አደረሰን ያው እንግዲህ ይህ በዓል ከጌታችን ከኢየሱስ ክርስቶስ የአበይት በዓላት መካከል አንዱ ነው የጌታችን ኢየሱስ ክርስቶስም አምላክነቱን ከታወቁበት በዓላት መካከል የልደት የስቅለትና የትንሣኤ በዓል የመጀመሪያውን ስፍራ ሲይዙ በተለይ ስቅለት ደግሞ ጌታችን ኢየሱስ ክርስቶስ እንደሚወደን በቃል ፈጥሮ ከማሳየት ባለፈ በተግባር ደግሞ የእኛን የተዋረደውንና የወደቀውን ሥጋ ተዋህዶ በጌታችን በኢየሱስ ክርስቶስ ፍጹም ቤዛነት ይህቺ ዓለም ካለባት ደዌ ካለባት ሕመም ካለባት የኃጢአት በሽታ ነጻ ያወጣችበት በዓል ነው። እንግዲህ ጌታችን ኢየሱስ ክርስቶስ የሰው ልጆችን ሳይንቅና ዝቅ አድርጎ ሳይመለከታቸው በተለይ ራሱን ለዚህ አይነት የሞት ፍርድ አሳልፈው መስጠቱ በቤተ ክርስቲያናችን የመጨረሻው የፍቅር ጥግ ነው። ቅዱስ መጽሐፋችንም እንደሚያስተምረው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን የወደደው እንዲሁ አንድያ ልጁን እስኪሰጥ ድረስ ነው። እኛ ለእሱ ያሳየነው ፍቅር ኖሮ አይደለም። እግዚአብሔር አምላክ ይህንን ሁሉ ዋጋ የከፈለልን እግዚአብሔር አምላክ ነኛ ያለው ፍቅር ስለበለጠና ይህንን ያክልም ስለደረሰ ነው። ፍቅሩንም እግዚአብሔር አምላክ ከመናገርና በቃልም ወዳችኋለሁ ብሎ ከመናገር ባለፈ እስከዚህ ድረስ አስደርሶታል። በጅራፍ አስገርፎታል። በሚስማር አስቸንክሮታል። በሚወዱት ሰዎች መካከልም ጭምር ምራቅ እየተፋበት ራሱን እርቃኑን ሆኖ እስኪሰቀል ድረስ አድርሷል። እና የክርስትና እምነትም ዋነኛው መርህ የጌታችን የመድኃኒታችን ኢየሱስ ክርስቶስን ስቅለት እና ትንሣኤም በተለይ ዋነኛ ጉዳዮች ስለሆኑ በነዚህ እለታት ላይ ሕዝበ ክርስቲያኑ በተለየ መልኩ ፍቅርን በተግባር ያየበት እንደመሆኑ ከንግግር ባለፈ ፍቅራችንን በተግባር የምንገልጽበት ለአምላካችንንም ይህንም በማሳየት ከሆሳዕና ከሰዓት ጀምሮ እንግዲህ እስከዛሬዋ ዕለት ድረስ በፍጹም ጸሎት፣ ስግደት ራሳችንን ለእግዚአብሔር ያለንን ፍቅር በተግባር እያሳየን ነው እና የቤተ ክርስቲያኒቷን አስተምህሮ እንግዲህ የሰው ልጅ ድህነትም ከእምነት ባለፈ በስራም ጭምር የተዋጀ ስለሆነ ጌታችን ፍቅሩን እንድናምነው ከማድረግም ባለፈ በስራም የተረጎመበት ታላቅ ዕለት ናት። መምህር የኢየሱስ ክርስቶስ ስቅለት ጥልቅ የሆነ መልእክትን የያዘ ነው። ብዙ ሊነገርለት ብዙ ሊባልለት ይችላል። ገደብ የለሽ ፍቅር፣ በሁኔታዎች ያልተገደበ ይቅርባይነትን፣ ትህትናን፣ ትግስትን፣ ለሌሎች መኖርን ብዙ ልናነሳ እንችላለን። የክርስትና አስተምህሮ እንደሚያስተምረው ከሆነ ማለት ነው። ታዲያ ይህንን ዕለት በየአመቱ ስናስብ፣ እንደ ሀገርም ዘላቂ ሰላምን በማስፈን ረገድ ህዝበ ክርስቲያኑ ከዚህ ምንድን ነው መማር ያለበት? እንዴት ነው መቀየር የሚቻለው? ልክ ነው። የክርስቶስ ፍቅርና በዚች በዕለት አርብ ላይ የፈጸመው የድኅነት ስራውን ሊናገር የሚችል ምንም አንደበት የለም። ከአንደበትም ከሀሳብም በላይ የሆነ ትልቅ የፍቅር መገለጫ ነው። ክርስቲያኖችም እንደ ክርስቶስ ተከታይነታቸውና እሱን አምላክ ነው ብለው እንደ መቀበላቸው ይህንን የመስቀሉን ጉዞ እንዲከተሉም ቅዱስ መጽሐፍም ያዛቸዋል። ራሳቸውን እንዲክዱ ራሳቸውንም ዝቅ አድርገውም ጭምር ለሌላው በፍጹም መታዘዝ እንዲኖር ያዛል የቅዱስ መስቀሉንም ፍኖት ወይንም ደግሞ መንገድም ለሚከተል ሰው ከሌላውም ጋር ጭምር እንዴት መኖር እንደሚችል ያያል። ከሚጠሉት ሰዎች ጋር ክርስቶስ አብሮ ውሎ አድሯል። እየሰቀሉትና እየገረፉት እየገፉትም የሚያደርጉትን ስለማያውቁ ይቅር በላቸው ብሎ እየተናገረ እስከ መጨረሻው ድረስ ደርሷል። በመጨረሻም ደግሞ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ለንስሐ ወይንም ደግሞ ለትንቢት የተሰጡትን የእስራኤልን ሕዝብ ብቻ ሳይሆን በደሙ ፈሳሽነት ያነጻው ዓለምን ሁሉ ነውና የክርስቲያኖች ሰላምም ጭምር ወይንም ደግሞ በዚህ በዓል ላይ የሚሰበከውም የፍቅርም አንደኛው ዓላማ ምንድን ነው? ለእኛ ብቻ የተገደበና በእኛ ብቻ የተወሰነ ሳይሆን ለዓለሙ ሁሉ የሚሰጥ መሆን እንዳለበት ቤተ ክርስቲያናችንም በጣም በተደጋጋሚ ትናገራለች። በዚህም በዓል ላይ የሚሳተፉ በዓሉንም በእኛ መቱ ለማክበርም የታደሉ ክርስቲያኖች ከዚህ በዓል ውስጥ የክርስቶስን ፍቅር እነሱም ለዓለም የሚያበሩበት የክርስቶስን ሰላም እነሱም ለዓለም የሚያካፍሉበት የጌታችን ኢየሱስ ክርስቶስን መከራውን መታገሱንም ደግሞም ጭምር እያሰቡ በዛ መከራ ውስጥ ፈውስና ድህነት እንደሚገኝ በማመን ራሳቸውን ለእግዚአብሔርም በህዝብ ጋር አብሮ ለመኖርም በሰላም የሚያስገዙበት ትልቅ ሃይማኖታዊ ሴት ያለው ዋና በዓላችን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቦሌ ሆህተ ብርሃን ቅድስተ ማርያም ካቴድራል ሰባኪ ወንጌል ዲያቆን መምህር ዘላለም ታየ በከታ መስመራችን ተገኝተው ሃይማኖት ያስተምህሮና የሰው ልጆች በመግባሩ ሊገልጣቸው የሚገቡ ጉዳዮችን ስለነገሩ መሰግናለን። መልካም ምሽት ይሁንላችሁ። መምህር መልካም በዓል ሰለሞን መታሰቢያ ለመላው ለህዝበ ክርስቲያኑ በሙሉ እግዚአብሔር ያክብርልኝ።